የመጋቢት ወርን መጋቢት የደም ልገሳ ወር በሚል የደም ልገሳ ንቅናቄ ስራ ህብረተሰቡ ተሳትፎ እንዲያደርግ ጥሪ ቀርቧል። በዚህ ንቅናቄ ዘመቻ በአዲስ አበባ 15000 ዩኒት ደም በመላ ሀገሪቱ ደግሞ 55000 ዩኒት ደም ለመሰብሰብ መታቀዱን የጤና ሚኒስቴርና የደምና ህብረ ህዋስ ባንክ አገልግሎት አስታውቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ የደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር የሆኑትን ወይዘሮ ጤና ደምሴን እዚህ ስቱዲዮ ጋብዘናቸዋል። እንግዳችን እንኳን ደህና መጡ። እንኳን ደህና ቀያችን። እናመሰግናለን። ያው ቀደም ሲል እያነሳን ነበር እንግዲህ የመጋቢት ወርን የደም ልገሳ ወር በሚል ንቅናቄ ተጀምሮ ነውና አጠቃላይ አላማው ምንድን ነው? ምን ያህል የደም የዩኒት ደም ለመሰብሰብ ታስቧል ከሚለውን ጀምር እስኪ። እሺ፣ ያው የመጋቢት ወር የበጎ ፍቃድ ደም ለጋሾች ወር በሚል ስያሜ ሰጥተነዋል። እንደሚታወቀውም ይሄ ወር ሁለቱም አጽዋማት፣ የሙስሊምም የኦርቶዶክስ ተከታዮችን ሁለቱንም አጽዋማት በአንድ የመጡበት ሁኔታ ነው ያለው። ና ይህንን ታሳቢ በማድረግ እንግዲህ ይሄ መጋቢት ወር የተጀመረው በ2016 ዓ ምትም በተመሳሳይ መልኩ የመጋቢት ወር የደም ለጋሽ የደም ልጋሾች ወር ተብሎ ተሰይመዋል ና አብዛኛውም ጊዜ እንዲህ አይነት መደራረቦች ሲኖሩ የጾሞች መደራረቦች ሲኖሩ ትልቅ ክፍተትና ችግሮች ይመጣሉ። ደም ደግሞ በየትኛውም ጊዜ በየትኛውም ሰዓት፣ በጾምም ሆነ ጾም በሌለበት ሰዓት ደም ያስፈልጋል። ስለዚህ ይህንን መሰረት ተደርጎ የደም ልገሳ መርሃ ግብር የሚከወንበት ወር ብለን ሰይመንዋል። እንግዲህ ይሄ ወር ዋነኛው ዓላማው አንደኛ ቋሚ ደም ለጋሾቻችን እናመሰግንበት ምናወድስበት፣ በተጨማሪ ደግሞ አዳዲስ ደም ለጋሾችን ደግሞ እንዲለግሱ ምናበረታታበት ምንቀሳቀስበት ምንቀሳቀስበት ወር ነውና ትልቅ ወር ነው ብለን ነው ምንሰይመው። እንደሚታወቀው እንግዲህ በሀገራችን በርካታ የደም ፍላጎቶች እየመጡ ነው እየበረከቱ ነው ያሉት። ከጊዜ ወደ ጊዜ መሻሻሎች አሉ፣ የደም ልገሳው ላይ መሻሻሎች ቢኖሩም አሁንም በቂ ነው ልንል አንችልም። እንግዲህ የዓለም ጤና ድርጅት ቢያንስ በታዳጊ ሀገር ውስጥ ካለው ህብረተሰብ አንድ ፐርሰንቱ ደም ለጋሽ መሆን አለበት ይላል። ነገር ግን አሁንም የደሙ ብዛት ከ ዜሮ ነጥብ አምስት ወይም ደግሞ ከ ሀምሳ ፐርሰንት በታች ነው ያለውና ይሄ አሁንም በጣም ብዙ መሰራትና መለፋት ያለበት ሁኔታ እንዳለ ያመላክታል። ስለዚህ በደንብ ህብረተሰቡ በነቂስ ወጥቶ መለገስ አለበት ብለን ነው የምናስበው። ምናልባትም ጾመኛ ብዙ ጾመኛዎች እንዳሉ ይታወቃል። ምክንያቱም የሁለቱም አጽዋማት በአንድ ላይ ስለመጣ ነገር ግን ከጾም በኋላ ደም መለገስ ይቻላል። የሙስሊም ተከታዮችም ከጾም በኋላ ከአፍጥር በኋላ መለገስ ይችላሉ። ቦታዎች ተመቻችተዋል። እንዲሁም ደግሞ የኦርቶዶክስ ተከታይም ደግሞ ከጾም በኋላ መለገስ ይችላሉና በተለይ በተለይ የማይጾሙ ደግሞ ዜጎች ደግሞ ይሄንን ትልቅ አላፊነት ወስዶ መንቀሳቀስ ያስፈልጋል። ምክንያቱም ይሄ ደም ነገ ለራሴ ለቤተሰቤ፣ ለወገኖቼ ሊሆን ይችላል፣ ሊፈለግ ይችላል። አደጋ ፈልገንና ቦታ መርጠን አይደለም የሚከሰተውና፣ አት ኤኒ ታይም ደም ሊያስፈልገን ይችላል። ስለዚህ በተቻለ መጠን የሰራነውን በጎ ስራ ለራሳችን ነው የሚከፍለውና፣ በደንብ ይሄንን ወር በነቂስ ወጥተን እንድንለግስ ህብረተሰባችንን መጠየቅ እፈልጋለሁ። መልካም ምናልባት እንደው የደም መለገስ ፈልገው የተመቻቹ ቦታዎች አሉ ወይ? እንደ አዲስ አበባ እንደው በሀገር አቀፍ ደረጃስ እንዴት ነው አገልግሎቱ የሚሰጠው? በምን ያህል ህብረተሰቡ በፈለገው ሰዓት ለደም ለመለገስ ቢፈልግ እንዴት ነው ማግኘት የሚችለው? እንግዲህ በሀገር አቀፍ ደረጃ እንደምታዩትም አዲስ አበባ ውስጥም የተለያዩ ቦታዎች ላይ በድንኳን በአዲስ አበባ ስትሬቶች ላይ ወይም ደግሞ መንገዶች ላይ ድንኳን ተነኩኖ የሚሰራበት አግባቦች አሉ። የተንቀሳቃሽ ቡድን አለን በአዲስ አበባ ውስጥ ወደ 11 የሚጠጉ ተንቀሳቃሽ ቲሞች አሉን። እነሱ ዲፕሎይ ተደርጎ በየአካባቢው በየመንገዱ ላይ ድንኳን ተደኩኖ ሞቢላይዝ እየተደረገ ነው ያለው። እንዲሁም ደግሞ አዲስ አበባ ውስጥ ሁለት ማዕከላት አሉን። አንዱ ወደ ስቴዲየም አካባቢ ያለው እንትናችን ነው ማዕከላችን ነው። አንዱ ደግሞ ጤና ሚኒስተር አካባቢ ያለው ማዕከላችን ይገኛል። እንዲሁም ደግሞ በክልል በተለያዩ ክልሎች በአስራ ሶስቱም ክልሎች እና ከተማ መስተዳድሮች የክልል ደም ባንኮች አሉ። እነሱም በማዕከልም እንዲሁም ደግሞ በሞባይል ቲሞች ወጥተው የሚሰበሰቡበት አጋጣሚዎች አሉና በደንብ ይህንን ታሳቢ መደረግ መቻል አለበት። እንግዲህ ያገሉ ያደጉ ሀገራት ህብረተሰቡ በደንብ ግንዛቤው ስላለ ህብረተሰቡ ወደ ደም ባንኩ ወደ ማዕከሉ እየመጣ ነው የሚለግሰው። ነገር ግን የእኛ ህዝብ ያን ያክል ፕሮግረስ ቢኖርም አሁን ከጊዜ ወደ ጊዜ መሻሻሎች ቢኖርም አሁንም የግንዛቤ ክፍተት እንዳለብን ያመላክታል። ስለዚህ እኛ ወደ ህብረተሰቡ ውስጥ ገብተን ነው የደም አሰባሰብ ሂደቱ የምናከናውነ። አብዛኛውን ጊዜ 84 ከመቶ የሚሆነው እንግዲህ በተንቀሳቃሽ አውትሪች ወጥተን ምንለግሰው የምንሰበስበው ደሞች ነው የሚበልጡትና አሁንም ቢሆን ህብረተሰቡ በደንብ ግንዛቤ ሆኖ በማዕከል መጥቶ የሚለግሱበት ካልቸር መፍጠር መቻል አለብን የሚለውን እንዲያዝልን እንፈልጋለን። እንደው የደም ልገሳ ብዙ ጊዜ በንቅናቄም ይሰጣል እንደዚሁ በወርም ተሰይሞለታልና አሁን ዩኒቨርሲቲዎች አሉ። በዩኒቨርሲቲ ውስጥ የሚገኙ ተማሪዎች የሚገኙበት ህዝብ በብዛት የሚገኙባቸው ቦታዎች አሉ፣ ማህበራት አሉ። በማህበር ደረጃም የሚመጡ ቢፈልጉ እንዴት ነው መምጣት የሚፈልጉት? እንግዲህ የደም ልገሳ በማህበርም በግሩፕም ሆነ በኢንዲቪጁዋል ሌቭልም መለገስ ይችላል። ስለዚህ አሁን እንደው ይሄ ወር ከሌላኛው እንደው በተሻለ መልኩ አንደኛ እንቅስቃሴ በደንብ ቅስቀሳዎችን የምናደረግበት መንገድ እንደመሆኑ መጠን በዩኒቨርሲቲዎችም ሆኑ እንዲሁም በተለያዩ የመንግስትም ሆነ መንግስታዊ ባልሆኑ ተቋማት ላይ በደንብ ጥሪ ማስተላለፍ እንፈልጋለን ስለዚህ አቴኒ ታይም የእኛ ቲም ኢንቫይት በሚደረግበት ጊዜ እኛ ሄደን ለመሰብሰብ ሬዲ ነንና በዚሁ አጋጣሚ በደንብ ህብረተሰቡ በደንብ ሬዲ ከሆነ እኛ ሄዶ ለመሰብሰብ ዝግጁ ነን። በሙሉ ሁኔታ ማለት ነው ያው እንግዲህ ተቋሙ ደም ከመሰብሰብ ባለፈ የደም ተዋጽኦዎች ደግሞ ብዙ ለህክምናውም ግብዓት ናቸው፣ ና እንደው በጥራት ለማቅረብ ምን እየተሰራ ነው? እንደሚታወቀውም በተለይ ተቋማችን ኦቶሜትር ለማድረግ በጣም ትልቅ እቅድ ይዞ አሁን ላይ ወደ ተግባር የገባበትም ሁኔታ ነው። እንግዲህ ኦቶሜትድ ስንል በፊት በሰው ንክኪ፣ በባለሙያ ንክኪ የነበረው አሁን ላይ ኦቶሜትድ ሆኖ በዘመናዊ መልኩ የጥራቱን የጠበቀ ደም ለማውጣት እየተሰራ ያለ ሁኔታ ነው ያለው። እንግዲህ ይሄ ስራ የተጀመረው ኦልሞስት ከሁለት ዓመት በፊት ነው። ስለዚህ በተለይ ተላላፊ በሽታዎችን ቴስት የምናደርግበት ማሽን በጣም ሌተስትና ዓለም የሚጠቀምበት ማሽን እንደመሆኑ መጠን ህብረተሰቡ በዚህ ምንም አይነት ስጋት ሳይገባው አስተማማኝ በሆነ ማሽን እንደምንመረምር ተረድቶ እነሱ ብቻ አቅርቦቱ ላይ በደንብ መሳተፍ ያስፈልጋል። ነገር ግን ከምርመራው አኳያ ግን በደንብ አስተማማኝ የሆነ ማሽን በመጠቀም እየተሰራ ነው ያለውና አሁን ምናልባትም ወደፊትም በደም የሚገኙ የተለያዩ መድኃኒቶች አሉ። ለምሳሌ ና አልቡሚን፣ ኢሚኖግሎብሊን የምንላቸው የደም ከደም የሚገኙ መድኃኒቶች ናቸው። ፕላዝማ አሁን የደም አሰባሰብ ሁኔታችን በሁለት አይነት መንገድ ነው። አንደኛው ሶስት መቶ ኤምኤል የሚባል አለ እንግዲህ እሱ ኪሎአቸው አርባ አምስት ኪሎ የሆኑ ሰዎች ሰዎችንም የሚለግሱት ከ ከሀምሳ ኪሎ በላይ የሆኑት ደግሞ አራት መቶ ሀምሳ ኤምኤል ነው የሚለግሱትና ይሄ አራት መቶ ኤምኤል ደም የደም አይነት ወደ ተለያዩ ወደ አራት የደም አይነቶች ወደ ደም ተዋጽኦዎች ይለያል። ስለዚህ አንድ ሰው በለገሰ ደም የአራት ሰው ህይወትን ማዳን እንችላለን። እንግዲህ እነዚህ የደም አይነቶች ፕላትሌት የሚባል አለ። በተለይ ይሄ ፕላትሌት ለካንሰር ታካሚዎች በጣም እጅግ አስፈላጊ ና ኢምፖርታንት ነው። እንዲሁም ደግሞ ቀይ ደም ሴል የሚባል አለ፣ ፕላዝማ የምንለው አለ፣ እንዲሁም ደግሞ ክራዮ ፕሬስፒቴት የምንለው አለ። ስለዚህ በተለይ ይሄ ፕላትሊት የምንለው የደም አይነት በጣም አስፈላጊ ለካንሰር ታካሚዎች አስፈላጊና ወሳኝ የሆነ ነው። ደም በባህሪው የቆይታ ጊዜው በጣም አነስተኛ ነው። ማክሲመም እንደ አንድ ደም ቆየ ቢባል አርባ ሁለት ቀን ነው። ከዛ በላይ ማለፍ አይችልም፣ የጊዜ ጊዜ ይገድበዋልና ከዛ በላይ ከቆየ ኤክስ ያደርጋል። በተለይ ይሄ የፕላትሌት የምልህ የደም አይነት የቆይታ ጊዜው አምስት ቀን ብቻ ነው። ከዛ በላይ ከሆነ እንግዲህ ተበላሽቶ የሚጣልበት ሁኔታ ነው የሚኖረው ና በጣምም ብዙ ደም አይደለም የሚያስፈልገው መጠነኛ የሆነ ሰስተነብል የሆነ በቃ ቀጣይነት ያለው የደም ልገሳ ነው የምንፈልገው ና አንዳንድ ሰዎች አንድ የመጥተው ብቻ ለግሰው የሚሄዱ ሰዎች አሉ። ብልጭ ብሎ መጥፋት ሳይሆን ቀጣይነት ባለ መልኩ ነው መሆን ያለበት እና አንድ ሰው ኪሎ አርባና አርባ አምስትና ከዛ በላይ ከሆነ እንዲሁም ደግሞ እድሜው ከ አስራ ስምንት አመት ከሆነ ተላላፊ በሽታዎች የሌለበት ወይም ደግሞ ተጓዳኝ በሽታዎች የሌሉበት ከሆነ ማንኛውም ሰው መጥቶ መለገስ ይችላል። በሚተካ ደም የማይተካ የሰውን ህይወት ነው የምናድነው። በሰውነታችን ውስጥ ያለው የደም መጠን ስድስት ሌትር አካባቢ የደም መጠኖች አሉ። ከዛ ውስጥ የምንወስደው እንግዲህ ዜሮ ፖይንት አራት አምስት ኤምኤል ወይም ደግሞ ዜሮ ፖይንት ስሪ ፋይፍ ነው እንግዲህ የምንወስደው ማለት ነው። ምን ያህል በጣም ትንሿ ደም እንደምንወስደው መገመት ያስፈልጋል እና አንዳንዱ እንደው ደም ብንለግስ እንትን ይለናል ደማችን ያልቃል የሚል አይነት እንትኖች አሉ አቲቱዶች አሉ። ያ መሆን የለበትም። በጣም በትንሽ ጊዜ ውስጥ ደማችን መመለስ የሚችል ነገር ነው። ስለዚህ አድቫንቴጁ ከዛ በላይ ነው። ደም በለገሱን ቁጥር ጤንነታችን ይጠበቃል። አላስፈላጊ ወይም ደግሞ ኦልድ ሴሎች የሚባሉ ያረጁ ሴሎች ይወገዳሉ፣ አዳዲስ ሴል ሪፎርም ይደረጋል እና ለጤንነታችን እጅግ በጣም አስፈላጊ ነው። ከዛም ባሻገር ደግሞ እኛ በምንለገሰው ደም ለሌሎች ህይወት መታደግ ምክንያት እንሆናለን። መልካም ወይዘሮ ጤና የደምሴ የደም ና ህብረ ህዋስ ባንክ አገልግሎት ምክትል ዳይሬክተር እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ እናመሰግናለን። ን